እሳትና ገር ይንዛፍ አይታችሁ ወቁ ይባላል አይባልም? እሺ፣ እንግዲህ ታርክ ንገራቸው። በቃ ለማንኛውም ቤተሰቦች ብዙ በዘዊ የሰራውትን ነገር ብታይ ትገረም። ያለሽ አያውቁም እዚህ። በቃ ሌላ ሴት ላገኝ እንደሆነ ነው ሰው የሚያስበው። ይሄኔ ልስደብ አልስደብ አላቅም። ቪዲዮ ሳይጨርስ ያየ ሰው ይሄኔ ወርዶብኛል ምናምን

ለመሳምሳሽ ስገባ ደግሞ ሌላ ቦታ ልትወስደኝ አስበ ነው። እኔ እኮ ተው በእናትህ፣ እኔ ውለታ አታብዛብኝ። በጣም ነው ግርም እኮ። እስኪ ያለውን ነገር ቅድሚያ እንጆ አደርግ። ዛሬ ብሩክ ማለት ነው ተመልካቾቹን ሁሉ ነው የሸወደው ማለት ነው። እኔማ በቃ በቃ በቃ በቃ! እንዴት እንዴት እንዴት እንዴ ምን አይነት ውሳኔ ወስኖ ነው ከምቹ በቃ እንትን ኤርፖርት ሳየው ቪዲዮ ማለት ነው። እና ዱባይ መሰለኝ ማለት ነው ዱባይ ይ ያሟ እንዲ በቃ ልጅቷ ያችን ፕራንክ በሰራችው ነገር ነው እንደዚህ ወስኖ ምናምን በቃ ግራ ገባኝ። በቃ ከምላችሁ በላይ ማለት ነው። እና በቃ ከዛ በምን እንደባን ነው ታውቃላችሁ፣ ቤተሰብ ማለት ነው። እና ብዙ ጊዜ በጣም ልጅቷ መልካም ሰው ናት፣ ሊጀነጅ ናት ነው ምናምን ሲል ማለት ነው ሰጥቴ በቃ እንደኔ ግን ማለት የተወዛገበ ሰው አለ። ዛሬ የብሩክ ቪዲዮ ሁላችሁም ተወዛግባችኋል ወይስ እኔ ብቻ ነኝ የተወዛገብኩት? ማለት ነውና፣ ከፍቅርቷ ሀገር ድሬዳዋ ገብተዋል። ሃይሚና ብሩክ ድሬዳዋ ገብተዋል። ማለት ሊቀወጥ ነው ድሬ፣ የፍቅር ሀገር። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ውድ የማርታ ኢትዮ ቤተሰቦች አላችሁ ወይ? እኔ አለሁ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የኔ ውዶች፣ ማሮች። የኔ ማሩ መርዱላችሁ ስ ሰብስክራይ አድርጉን ፕሌስ ትላላችሁ ማለት ነው። ያው ዛሬ ጠኒማ እንዴ ኮሜንት ማለት ልጽፍ ብዬ እንዴ ብሮክ ምን አይነት ቀልል የምቀልደው ያችን ፕራንክ ላደረገችክ ነገር ነው። እንዴ ይሄ ሁሉ ውሳኔ ምናምን ብ ልልስል ቆይስ ማናት ሚያመጣት ልጅ በቃ በቃ እንትን ሆንኩ በቃ ግራ ገባኝ። ማለት ግራ ገባኝ፣ ግራ ገባኝ። ከዛ ሀይሜ ራሱ መታ ልጅቷ አልጠበቃሉ ማለት የሆነ የምትመጣ መሰለኝ። ሊዲያ መሰለች ማለት ፎቶ ሌሳይ ማለት ነው እና ብሩክ ዛሬ ሰራ ክልል ማለት ነው እና አንዳንድ ሰዎች ቾኩላችሁ መጨረሻውን ሳታዩ ይብላይን ኮሜንት ለምሰጡ ሰዎች ይብላይን ኮሜንት ለምሰጡ ሰዎች ማለት ነው እና የተሳደባችሁ ሰዎች መቼ ሄዳችሁ ኮሜንቱ ድጋሚ የሰረዛችሁት ወይ ድጋሚ ተመልሳችሁ ትጽፍታላችሁ እንጂ እንትን አትሉም። ኤኒዌይስ ድሬ ገብተዋል ብሩኪ ቃሉን ጠባቂ ማይረሳ ማለት ነው። ኦልሬዲ የስድስት ወር ነገር ይኸው፣ ልደትሽን ስላበላሸውብሽ የዛ ጊዜ ስላስቀየምኩሽ ከሸው ቃሌ ቃል ብሏል። ድሬ ወስዷል ማለት ከድሬ ሀረር ነው። በቃ ፈታ ፏ ሊሉ ነው ማለት ነው። የብሩክና የቅመሟ አድናቂዎች ድሬ ላይ የስናችሁ ወየ በሏችሁ፣ ወየ በሏችሁ። ሀይሚ በሽቲ ነው የምናያት በሽቲ ቤት ወንድል ወንድል ወይኔ በቃ የሚገራርም ቪዲዮ ነው የሚሰሩልን፣ በቃ ምርጥ ምርጥ። በስማ በቃ ነገ ሐረር እንሄዳለን ብለዋል። ከዛ ደግሞ ሁለት ሺ ደግሞ ሁለት መቶ ሺ ስገባ ደግሞ ሌላ ቦታ ይወስዳታል ማለት ነው። የብሩክ እኮ ስማ የኔ መልካም ሰው ማለት ነው። ኤኒዌይስ ድሬ ናቸው ብሩክና ሀይሜ። ድሬ ሞቃታማ ናት መሰለኝ ማለት ነው። እኔ አይዶን አላቅም፣ ሄጃ አላቅም ድሬ ማለት ነው። ድሮ ቆዩ ታርኪር ልጅ ሆኜ ማለት ነው። እና አሁን ትሙቅ አትሙቅ ማቆ ነገር የለም፣ ግን ድሬ በጣም ሞቃታማ ሀገር እንደሆነች በጣም አውቃለሁ። ያው ሀይሚ ሺቲ ለብሳ ነው አሁን፣ በቃ በሺቲ ነው ድሬ። በጣም ፍቅር ሰው፣ የፍቅር ሰዎች፣ የፍቅር ሀገር በቃ ፍቅር ያለውን ተካፍሎ የሚበላ በቃ ደስ የሚላ ሀገር ነው እና ድሬ በጣም አሪፍ ሀገር ናት። ሀይሚ እኔናት ሲኩም ችር አድርግቷት የተኛችው ማለት ነውና፣ አይ ብሩኬ ትስቅባት አላል ብነግራት ሰውን እንደዚህ እንደዚህ እንደዚህ ነው እንደዚህ ነው ደዊ አትላትም እሷ ከሙቀት ሊመታ ብርድ ላይ ስትቀላቀል እንዴ ምንድን ነው ትላለች፣ ማለት ነው እንትን ፎከስ አልሰጦትም አለች ማለት። አይሚሻ ያጋጥማል፣ አንዳንድ መሸወድ አይሚሻ መሸወድ፣ ግን ዛሬ ብሩክ እግዚአብሔርን ያተረፈ ተቀልቅጠህ ነበረ ማለት ነው። እና አንዳንዱ ኮሜንቶች እንደዚህ አይነት ቀልድ አንፈልግም ምናምን ብለው ነበረ ማለት ነው። እና አንድ ግን ትልቅ ትምህርት ነው፣ ባይዘው የሰሩት የብሩክ ያደረጉት። አንዳንድ ጊዜ መጀመሪያውን አይተን መጨረሻውን ሳናረጋገጥ ኮሜንት ለምናደርግ ሰዎች፣ ለምንሳደብ ሰዎች ነው በጣም የተሰራው ማለት ነው። ሪል የእውነት ለመናገር ማለት ለምንድን ነው ተቃላችሁ? እኔ አሁን ልሳደብ ነበረ የውነት ለመናገር እንደ ይሄን ፕራንክ አደረገች ለምና አችኩልም እንደ ቀላል ነገር ነው እኮ ምናምን ብዬ ልል ነበረ። ግን በጣም እንትን ያ ላይ ምን እንደሆነ ታውቃላችሁ፣ በጣም ጥሩ ልጅ ናት። በጣም እንደ ከመቼው ከአይሚ ጋር ተጣልቶ አይደል እንደ ከመቼው ገብተ ተግባብቷት ነው ወይስ አይሚ ያለች የነበረች ፍቅረኛ ናት ምናምን ብዬ ከዛ ሀይሚ መሆኗን አወቅኩ ማለት ነው። ቺኳ ተበላሽ ተበላሽ ተባ ዛሬ ቺኳ ተበላሽ መዘፈን የነበረበት ማለት ነው። ኤኒዌይስ ያው ብሩክ እና ሀይሚ ድሬ ገብተዋል ማለት ነው። እና ድሬ ድሬ ፍቅር ናት ድሬ ይባላል ማለት ነው። ቀወጥ ሊቀወጥ ሊቀወጥ ነው ድሬ ማለት ነው። እና ድሬዎች የሀይሚና የቡራ አድናቂዎች የቅመሟ አድናቂዎች ይኖራሉ እያለው አለን ብለዋልም። አድናቂ በጣም የምትወደን አድናቂ አለች ድሬ ዳዋ ብላለች ብለዋል ያው አይጠፋም ማለት ነው። በየ አቅጣጫው አይጠፋም ከዛ ከድሬ ወደ ሀረር ከሀረር ወደ ኳተር ብሏል ማለት ነው። እና ኳተርም ይሄዳሉ ኦልሬዲ በቃ ፈታን የሚሉት ማለት ነውና ሁለት መቶ ሺህም ሲገባ ይወስዳታል ማለት ነውና የሆነት ቃሉን አክባሪ ማለት ነው። ልደትሽ እና መቶ ሺህ ሲገባ ነው መሰለኝ አላት አይደለ? ልደቷን እኮ አክብሮላታል አንድን የቀራኝ ብሏል። ኦኬ አንድን ይቀራት ይህም አስጎበኛት የሆነ ቦታ ወስድሻለሁ ያላት ማለት ነውና ይሄን ይህን ቃሉን ፈጸም ማለት ነውና ብሩክ እኮ ትለያለክ የምንለው በምክንያት ነው ብሮኬት ለያለህ የምንለው ምክንያት አለን ማለት ቤተሰብ ማለት ነውእና ድሬ ስለ ስለጋቡ በጣም ደስ ብሎኛል ማለት ነው። ሀይሚ ነገር በሺቲ እናያታለን ቤተሰብ ሰብስክራይብ አድርጎ